ጸጋ ሙሉ ታሪኳን ለቤዛ ነገረቻት። ጸጋ ቤዛን ለምን እንደምጠላት ምን እንዳደረገቻት ማናቅም ሁላችንም የእኛ ጥያቄ ነበረ። ጸጋም ዛሬ መልሳለች። ለቤዛ እኔ ምጠላሽና እኔ አንቺን የማሰቃይሽ አንቺ ምንም ነገር አድርገሽኝ አይደለም። የአክስቴን ልጃችን ክፉዋን ስለምትመስልኝ ነው። አንቺን ሳሰቃይሽ፣ አንቺን ሳስበድልሽ እሷን ያሰቃየኋት ያክል ይሰማኛል። ለዛ ነው ቤዛ ብላ ዛሬ ከአስራ ሁለት ዓመት ጀምሮ የደረሰባትና ስቃይና በደል ልጅነቷን የቀማትን ሰውዬ ጀምሮ እስከ አክስቶቿ ታሪክ እስከ አክስቶቿ ልጆቹ በደል ሁሉ ለቤዛ ታሪኳን ተናግራለች። ጸጋ ከዚ ከክፋቷ ጀርባ የሆነ ነገር እንዳለ የሁላችንም ጥርጣሬ ነበረ። ዛሬ ግን እንበዋን እያነባች እውነቱን ለዛች ለመጠላት ለቤዛ ለዛይ ስታያት ደሞ ለሚፈላ ምን አድርጌ ልበቀላት ምን አድርጌ ላሳዝናት የምትለው ሁሉም ታሪኳን ተናግራለች። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ እንዴት ስዋላችሁ? ላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ፊልሙን እንዲጀምሩ አክብሮ ትጠይቃለሁ። ነባሮችና የቆያቸው ደግሞ ሼር እያደረጋችሁ እንድታበረታትሩኝ እንድታበረታቱ በአክብሮት እጠይቃለሁ። እንደተለመደው በየጊዜው እና በየቀኑ አዳዲስ ቪዲዮዎች ይዤ ይመጣለሁ። ስለዚህ ሰብስክራይብ ሲያደርጉ የደውል ምልክቷን መጫንዎት እንዳይረሱ። መጀመሪያ የምለቀው ቪዲዮ እርስዎ ጋር እንደሚደርስ እንዲደርስለት ማለት ነው። ስለዚህ ዛሬ እንግዲህ በአዲሱ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ አፍላ ፍቅር ክፍል አንድ መቶ አምሳ አንድን ማለት ነው። ስለዚህ ሁላችንም ያው የምንወደው ነው። ያው የልጅነት ታሪክ የልጅነት ፍቅር ምን ይመስላል ላይፍ ስኩል የሚለውን ነው። በልጅነታችን እንዴት አድርገን ነው ፍቅር መጀመር አለብን ወይስ ያለ ፍቅር መማር አለብን፣ ተፍቅር ስጋ እንዴት ትምህርት ማስኬድ እንችላለን የሚለውን የምናይበት ምርጥ ድራማ ሳቅ ቁም ነገርን ከጨዋታ ጋር የምንወስድበት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ባለፈው ሳምንት ለማስታወስ ያከልቾቻ ቀስቴ በሞተር መቶ የህንድ ወይም ሻሩካን መስሎ ጥቁር ጃኬት ረዘም ያለ ለብሶ በሞተር መቶ ቹቹ ሻ ይህኔው ቀስቴ ነው ወይስ ሌላ ሰው ነው እያለች ተቤዛ ጋር ሲወዛገቡ ነበረ። ራሱ ቀስቴ ሆኖ በሞተር ሊያዝናናት ወስዶ እባክሽ ቤዝቲ ጓደኛሽን ለወስዳት ስለሆነ አንዴት ትፈቅድልኝ? ይላታን። እሷም በመሽብ ፈገግ በማለት አረ ቀስቴ መታሰቡስ ቀላል ፈቅድልሃለሁ፣ ይኸው ይችጥልህ፣ ሰዳት በላት ቹቼም ስለ እኔ ነው የምትመካከሩት? ዝ ቁጭ ብዬ ብላ እንደምንም ብላ ሞተር ላይ ትወጣለች። ቹቻ ሞተር ትፈራለች፣ እንደምንም ብላለች ጀርባው ላይ ጠብቅ ብላ፣ ያው መዝናኛ ቦታ ይደርሳሉ። ትንሽ እንዴት ተዝናኑ፣ የቀስቴ ስልክ ጩሃን፣ እሱም ቦቺ ነበረ። አቤት ሲለው እሷም ላውድ እንዲያደርግ ተናግረዋለች። እሱም ላውድ አድርጎ መንፈለክ ሲለው እንዴት ባንተ ቦታ እንዴት ባንተ ምክንያት መኖሪያ ንጣ፣ እኔ የኔ ቢጤ መሀይም እያለ ይሰድበው ጀመር። ስለዚህ የፈለግከውን ነገር በቀጥታ እንድትናገር እየጠየቅኩ ነው፣ አለያ ዘጋብሃለሁ ይሏል። አሁን ሞላ ፌስታሉ። ወደ ፖሊስ ጣቢያ ሊሄድ ሲል ይዘነው ነው እኔና ቡሽ። ስለዚህ ሞተሩን ማትመልስ ከሆነ ወደ ፖሊስ ጣቢያ መሄዱ የማይቀር ነው። ባክህ የሰው ሞተር መልስ ይለዋል። ይህንን ቹቻ ትሰማለች። ቹቻ ስልኩን ተዘጋ በኋላ በጣም ይጨቃጨቃሉ። ቹቻዬ፣ ፉንካዬ፣ እኔ እኮ አንቺን ለማስደሰት ነው እኔ እየሰረክና። አጥፋት፣ እያጠፋህ አይደለም ይሄንን የምታስደስተኝ። በእግሬ ወግ እግሬ እስከሚቀጥል ድረስ የምናደርገው የሚያቃጥል አሳንቡሳ ስትጋብዘኝ በፌስታል ደግሞ እርጥብ ስትጋብዘኝ ነው። እኔ ለነገሩ የኔ ነው ጥፋቱ። ያሬድን ባየሁበት ሁሉ መጥቼ ባልነግርህ እዚ ሁሉ ጣጣ ባልገባህ ነበረ። እንደሱ አይደለም እኮ ፍቅሬ፣ ትናንትና የህንድ ፊልም አይቼ ነበረ። እዛ ነው ፎንቀይል። ያየኸውንና የሰማኸውን ነገር ላድርግ ታልክ ከምታስደስተኝ የምታሳዝነኝ ይበልጠን። ባክ ቀስ ከዚ ነገር ተቆጠብ ትለውና ይነግል። እሱም በሀሳቡ ተስማምቶ ሞተሩን ወደ ነበረችበት ይመልሳል። ሞላ ፌስታሉ የባለፈው ሁለት ሺ ሳይከፈለው ሌላ ጣጣ መቶበታል። ስለዚህ አለቃው እንግዲህ ሳይመጣበት አለቃው ቤተሰብ ጥያቄ ስለሄደ ሞተሯን አዘጋጅቶ ያስቀመጣት ሞላ ስለነበረ እዛው ቦታዋ መልሷን ማለት ነው። እንግዲህ ቤዛ እችቿን እያወራቻት እያለ ትምህርት ቤት የሆነውን ሁሉ ነገረቻት። ስለዚህ የአንቺ ፍቅረኛ ነው ጉዳይ አደረገኝ፣ ፍቅረኛሽ እሳሌይታለ ብላ ስትወጋት አባቱን ሱቅ ስራ ሊያግዝ ስለሆነ አልመጣም ትላታለች። እና ሳትተያዩ ዋላችሁ ብላ ስትነግራት እሱማ አንዱሽ ይቀራል፣ እኛ መገናኘታችን አይቀርም ከትምህርት ቤት ስወጣ የሆነ ቦታ እንድንገናኝ እናመቻቻለን ብያዋለ። ሁችላተነሷም እኔም እኮ ነገራችሁ ነው እኮ ብላ ፈገግ በማለት ትሄዳለች።

ምንድነ የምትዩ ምንድነው የሆሽስቲ ንገሬ እሷም ደንገጥ በማለት ትመለስና እኔ ምን እንደሆን ኳላቅም ቤዛ ትላታለች ይህ ነገር የሆነ ሁሉ በቡሻ ነው አስትላትም አዎ በሱ ስትላት እሷ መለስ ብላል ከሄዋን ጋር ጓደኝነታችሁን አቁሟት በይው ጓደኝነት ትልቅ ነገር ነው ፒያሬ ፍቅሬ የሚላትን ነገር እንዲያቁም ንገሬ በሌላ ይቅርበውና ታረቂው ትላታለች እሷም በሀሳቧ ትስማማና እሺ ብላ በንጋታው ትምህርት ቤት ቁዝም መብላ ቁጭ ብላ አቡሻና ህዋን መጥተው ይቅርታ እንድታደርግለት እና አዲስ ነገር ላይ ሊያሳዩት እንደሚሞ እንደሚፈልጉ ይነግሯታል። እሷም ምርጫም ስለሌለኝ ይቅርብ እያለው ምንድ ነው የምታሳዩት ትላቸው። እኔ ህዋን እባላለሁ ብላ እፊቷ እንዳዲስ ይተዋወቃሉ? እሱም እሺ አቡሻ እባላለሁ ብለው ለሶስት ጊዜ ስማቸውን ይጠራራሉ። ተንግዶዳ ፒያሬ ብለህ ብጠራኝ እኔ ተሚኪጋ ያለኝን የፍቅር ግንኙነት አቁማለሁ ላስጠንቅቀው ትሄዳለች። እዚህ በኩል ደግሞ የሙዚቃ ውድድር ወይም ታላንት ያላቸውን ሁሉ ከሌላ ትምህርት ቤት ጋር ትምህርት ቤታቸው ውድድር ያደርጋል። ስለዚህ አንቺ የእንግሊዝኛ ወይም የዘመናዊ ጭፈራ ተመራጭ ሆና ወይም ራሷን እንግዲህ ለውድድር አቅርባለች ማለት ነው። ሀና ስትታይ ያው የቤሌ ስለምትመስል በዘመናዊ ሙዚቃ መወዳደሩ የሁሉም ውዝግብ ሆኗል። ጸጋ ወደ ሄቨን ጎራ ትልና ሄቨን ሁለተኛ ወደ ጸጋ ወደ ቦቼ ወደ ቦቺ እንድትቀርብ ያልፈልግን ትላታለች። ምንድነው እሱ ለምን ስትላት እንግዲህ ወደ አቀረብሽ ማለት የእሱን ህይወት ነው ማሳጠረው፣ አንችን ምንም ማድረግ ስለማልችል ትላታለች። ሄቨንም በጣም ግራ በመጋባት እሷን የሚያውቋትን ለመጠየቅ ትሞክራለች። ሄዳ ጀሪን ጸጋ የምትባለውን ተልይ ታውቂያት አለሽ ስትላ፣ እንደ የሴጣን ቁራጯን አማያውቃት የለም፣ የነገር የሴጣን ቁራጭ ሁሉ እሷ ጋር ያለው የክፋት የተንኮል የሁሉም ባለቤት ናት። እባክሽ አድርጊ፣ የምትልሽን አድርጊ እሷ ጋ ትነካኪ በጣም መጥፎስ ልጅ ናት ብላ ጀሪ ትነግራታለች። አለት እሷም ታምንና ቦቼን ትጠራና፣ ቦቼ እኔ ከአንተ ጋር ባለ ግንኙነት በጣም ደስተኛ ነኝ፣ ግን በዙሪያችን ያሉ ሰዎች ደስተኛ አይደሉም። ስለዚህ ለአንተ ደህንነት ሲባል ከዛሬ ቀን ጀምሮ እንዳታገኘኝ፣ ብታገኘኝም በልኩ ሊሆን ይገባም ብላ ታስጠነቅቀዋለች። እሱም ታላገኘሽ ሰውን ቅሪ ይለኛል ቢላትም ግን ለሱ ደህንነት አስፈላጊ ስለነበረ እሺ ብለው ይስማማሉ ማለት ነው። እንትና ዩናስም እሱን ለማግኘት ጄሪን እንድታፈቅረው ወይም አፍቅረው እንደነበረ ይጠይቃታል። የመጨረሻው ስንኝ ላይ ደርሰናል። ቤዛ ለጸጋን ቤዛ ትጠይቃታለች እንደነበረው ታሪኳን እስኪ ባለፈው ከጀመርሽበት ትቀጥይልኝ ሰውዬው ከውጭ መጥቶ እያየ ነበር፣ በሩ ላይ ብለች ነበረ። ምን ተፈጠረ ስትላት የነበረውን ነገር ወደ በትካሻው ተሸክሞ መኝታ ክፍል አስገብቶ አፏን አፍኖ እንደ ደፈራትና ራሷን ጧት እንዳገኘች በየጊዜው እየመጣ እንደሚጫወትባት ትነግራታለች ለእህቷ ቤዛ። እህቷ ቤዛም እሷም እያለቀሱ እንባቸውን መቆጣጠር አቅተው ለዛ ነው እኔ እንደዚህ ክፉ